በደቡብ አፍሪካ የኢፌዴሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ደሊል ከድር ለደቡብ አፍሪካ ፕሬዚዳንት ሲሪል ራማፎሳ የሹመት ደብዳቤያቸውን አቀረቡ። አምባሳደሩ በወቅቱ በኢትዮጵያና በደቡብ አፍሪካ መካከል ያለውን ስትራቴጂካዊ ግንኙነትና በፓን አፍሪካኒዝም መርህ ላይ የተመሰረተውን የረጅም ጊዜ ታሪካዊ ግንኙነት አንስተዋል። ሁለቱ ሀገራት ያላቸውን የህዝብ ለህዝብ ትስስርን በተመለከተም ማብራሪያ ሰጥተዋል። የብርቱካን ተመስገን ከበደ የትምህርት ሁኔታን በተመለከተ ትምህርት ሚኒስቴር ማብራሪያ ሰጠ። በማብራሪያው መሰረትም ሀሮማያ ዩኒቨርሲቲ የነበራትን ጉዞ በመሰረዝና ወደ ደንቢዶሎ ዩኒቨርሲቲ በማቅናት ለመማር መመዝገቧን ማንሳቷ ከእውነታና ከአሰራር ውጭ መሆኑን አንስቷል። በወቅቱም ወደ ደንቢዶሎ ዩኒቨርሲቲ ያልሄደችና ምዝገባም ያላደረገች መሆኑን የዩኒቨርሲቲውን መረጃ ዋቢ በማድረግ ትምህርት ሚኒስቴር ገልጿል። ከዚህ ይልቅ ወደ ሀዋሳ ከተማ በማቅናት በተከታታይ የትምህርት ፕሮግራም የተመዘገበች ሲሆን ትምህርቷንም ሳትጨርስ ማቋረጧን ከሀዋሳ ዩኒቨርሲቲ የተገኘ መረጃን ዋቢ አድርጎ አቅርቧል። የያዘም የሴቶችን ጥቃት ለፖለቲካ አጀንዳ ማስፈጸሚያ መጠቀም ከሰብአዊነት ያፈነገጠ ተግባር መሆኑን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። ኢትዮጵያና ደቡብ ሱዳን ያላቸውን ዘርፈ ብዙ ትብብር ለማጠናከር መከሩ። ምክክሩን የገንዘብ ሚኒስትር ዴታ ዶክተር ኢዮብ ተካልኝና የደቡብ ሱዳን የገንዘብ ሚኒስትርና ተጠባባቂ የነዳጅ ሚኒስትር ዶክተር ማርያም ዶንግሪን በአዲስ አበባ አድርገዋል። በውይይታቸውም የሁለቱን ጎረቤት ሀገራት የጋራ ተጠቃሚነት ሊያሳድጉ በሚችሉ ጉዳዮች ላይ መክረዋል።